ኢትዮጵያ አሉኝ ከምትላቸው አንጋፋና ኩራት ከሆኑ ተቋማቶቿ መካከል ነው የኢፌዴሪ አየር ኃይል። የተቋሙ የታሪክ መዝገብ ውስጥ ኢትዮጵያ ጥቂት ከማይባሉ የዓለም ሀገራት ቀደም ብላ የአየር ኃይልን ታጥቃለች የሚለውንም የከፍታ ማሳያ እናገኛለን። ይህ ደግሞ የኢትዮጵያን ሉዓላዊነትና አንድነት ጸንቶ ለማስቀጠል ጋሻ ሆኖ ዘልቋል። ይህን ሁሉ የተጓዘበት ዘመን የአገሪቷን ሉዓላዊነት የአገሪቷን አንድነት በደንብ አጥንት ከፍሎ ኢትዮጵያ ስጠብቃት የነበረ ትልቅ ተቋም ነው። እንደዛ ተጉዞ በተለያየው ውጣ ውረዶች አልፎ ዛሬ ዘጠነኛ ዓመት ዘጠኝ ዜሮ ዓመት ላይ ደርሷል። በጣም እንደዚህ አይነት ተቋም ለማግኘት እዚህ ማገልገል ራሱ በጣም ጥቂት ሰዎች የሚያገኙት እድል ነው ያገኘ ነው እና ይሄ ተቋም መከበር አለበት፣ መወደስ አለበት ለሕዝቡ ማወቅ አለበት። የኢትዮጵያ አየር ኃይል ዘመኑን የሚጠይቀውን ለመሆን ቴክኖሎጂን ተወዳጅቷል። ዋናው ነገር የሰው ኃይሉን በእውቀትና በመጠን እያሳደገ ተጨማሪ ማሻሻያዎቹንም እየከወነ ይገኛል። ተቋማዊ ግንባታ ስንል አንዱና ዋነኛው የሰው ኃይል ግንባታችን በስልጠና በበረራ በተለያዩ ስልጠናዎች እያካሄነን ያለ ነው። የውጊያ መሰረተ ልማት እየገነባን ነው። ጥጥቆቻችን እያሻሻል ነው አካባቢያችን ለኢትዮጵያ በሚመጥን አርገን ኤርፎርስ በመሰረቱ ለኢትዮጵያ የሚመጥን አርገን እየሰራን ነው። ላለፉት ዘጠኝ አስርተ ዓመታት የሀገርን ህልውና ነፃነትና አንድነት አርማ ሆኖ ዘልቋል። የዘጠናኛ የምስረታ ዓመቱንም በተለያዩ መርሃ ግብሮች ማክበር ጀምሯል። ስፖርታዊ ፌስቲቫሎች ደግሞ የመርሃ ግብሩ ቀዳሚ ሆነዋል። ለአየር ኃይል በሙሉ አቅሜ እሮጣለሁ በሚል በመሰረቱ የመጀመሪያ የሆነ በቢሾፍቱ ከተማ በዘንድሮ ይጀመራል። ነገር ግን በየዓመቱ የብሾፍቱ ከተማ ብራንድ ሆኖ ነው የሚቀጥለው። ልክ በተለያዩ ከተሞች በአዲስ አበባ ላይ ታላቁ ሩጫ ብለን እንደምናውቀው በዛ ይቀጥላል። በዓሉ መከበር የነበረበት በእርግጥ ከህዳር ሀያ ጀምሮ ነው። ነገር ግን ከወዲሁ መጀመር እና አናውንስ መደረግ ስላለበት ነው። ከዛ ቀጥሎ ሌሎች ዝግጅቶች እስከሚደርሱ የተለያዩ ኮንፈረንሶች ይኖሩናል። ኤክስፖ ወይም ኤግዚቢሽን ይኖረናል። በጣም ደረጃውን የጠበቀ የአየር ትርኢት ይኖረናል እና የተለያዩ አክቲቪቲዎች ይኖረናል። በክብረ በዓሉ አየር ኃይሉ የደረሰባቸው አቅሞች ይገለጣሉ። ለዚህም ቅድመ ዝግጅቶች ተካሂደዋል። የቢሾፍቱ ከተማም ለመርሃ ግብሩ ለተሳታፊዎች ምቹ ሁኔታዎች መፍጠሩን አረጋግጧል። ይሄም በዓል አሁን የሰራ ናቸው ስራዎች ወይም ደግሞ አየር ኃይል የት እንደደረሰ ለሕዝባችን ይፋ ለማድረግ ሕዝቡ የራሱ ቤት መሆኑን የራሱ ተቋም መሆኑን እንዲያቅ ለዛ ተብሎ የታቀደ በዓል ነው። የታቀደ በዓል ነው። እንደምታስታውሱት የ88ኛ የምስረታ በዓልን በደመቀ ሁኔታ አክብረናል። 89ኛንም አክብረናል። የዘንድሮ ግን በጣም ከፍ ያለ በዓለም አቀፍ ደረጃ ከፍ ያለ ድባብ ያለው በዓል እናከብራለን ብለን እቅድ ይዘን ስንንቀሳቀስ ከጀመርን አንድ ዓመት አልፏል። ብዙ ዝግጅቶችን አድርገን የሚመጡ ማንኛውም የሚሰሩ ኢቨንቶችን አብረን ለማስተናገድ ያ ዝግጅታችን ጨርሰናል ማለት ነው። የአየር ኃይል ምስረታ ብቻ ሳይሆን የቢሾፍቱም የምስረታው አካል እንድትሆን በማንኛውም ከወረዳ እስከ ከተማ ከከተማ ብቻ ሳይሆን በዙሪያ ያሉ ከተሞችንም ጭምር ያኩብ ሌትናል ጀነራል አንድ ላይ ሰብስቦም ያው አቅጣጫ የሰጡበትም ሁኔታ ስላለ በዙሪያችን ያሉ ከተሞች በዙሪያችን ያሉ ወረዳዎች በእኛ አካባቢ ያለውም ዞኖች በተደራጀና በተቀናጀ መልኩ ዝግጅታችንን እየጨረስን ስለሆነ የተሳካ በዓል ለማድረግ የምንሰራ መሆኑን ለመግለጽ ነው።